ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሁፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችኑ ነው። የደርግ ባለሥልጣናት በአለም በቃኝ በሻለቃ ንጋቱ ቦግ አለ። ትውልድ ያናወጠ ጦርነት ትዝታና ትውስታ ከሚለው የተወሰደ ሶስት ቀናት የቆየሁበት አለም በቃኝ ሰላሳ ዓመታት የታሰርኩ ያህል ነበር የተሰማኝ። የእስር ቤቱ አሰራር በዚያ መልክ እንዳስብ አድርጎኛል። ከአካላዊ ይልቅ ስለ ልቦናዊ ስብራት ታሳሪዎች ላይ እንዲደርስ ለማድረግ ታቅዶ እየተሰራ ይመስላል። በንግሥት ዘውዲቱ ትዕዛዝ ነው የተሰራው የሚል ነገርም ሰምቻለሁ። በሌላ ጊዜ ደግሞ ጣሊያኖች ናቸው የሰሩት የሚሉም ነበሩ። ሁለቱንም አላጠራሁም። አዲስ አበባ እንደ ዛሬው ከመስፋቱ በፊት ወይኒ ቤቱ የተሰራበት ቦታ ከከተማ ውጪ ነው ተብሎ የሚገመት ነው። በስቴዲየም ቅርጽ የተገነባው አለም በቃኝ እስር ቤት እንደ ስያሜው ሁሉ አለም በቃኝ የሚያሳይ ነው። ከሌላው ዓለም ጋር እስረኛው የሚገናኝበት ማንኛውም የቅርብም ሆነ የሩቅ እይታ የተነፈገበት፣ ጣራው ክፍት በመሆኑ ሰማይን ብቻ ወደ ላይ አንጋጦ ማየት የሚቻልበት ነው። ከጨለማ ቤት የሚለየው ከላይ ክፍት በሆነ ጣራ የሚገባውን የፀሐይ ብርሃን ማየትና ንጹህ አየር መተንፈስ ማስቻሉ ነው። ንጹህ አየሩ ጉዳይ በእርግጥ አስተማማኝ አይደለም። በኮንክሪት ድንጋይና በትላልቅ ብረት ውህደት ተገንብቶ ከላይ ወደ ታች ሲመለከቱት የውሃ ጉድጓድ በሚመስለው እስር ቤት ውስጥ ከሺህ እስረኛ በላይ የሚተነፍሱት አየር መግቢያም ሆነ መውጫው አንድ ነው። እርሱም ወደ ላይ ብቻ በመሆኑ የሚወጣውና የሚገባው አየር ንጹህ ነው ለማለት አያስተፍርም። የእስር ቤቱ መግቢያ አንድ አነስተኛ በር ያለው ሲሆን በሁለት ትልልቅ የብረት መዝጊያዎች ይቀረቀራል። በሁለት ዙር ጥንድ ሆነው ሌትና ቀን ነክተው በሚጠብቁ ዘቦች ይጠበቃል። ግቢው ውስጥ ሲገባ እስቴዲየም መሰሉ መታጎሪያ ፎቅና ምድር ቤት አለው። እያንዳንዱ ቤት ከአምስት እስከ አስር እስረኛ ወይንም ከዛ በላይ የሚታጎርበት ነው። መታጎሪያዎቹ የተገነቡት በህ ቅርጽ በመሆኑ ከላይ ክፍት ሆኖ መካከሉ ላይ የሞት ፍርድ የሚፈረድባቸው እስረኞች ስቅላት የሚፈጸምበት ማንጠልጠያ አለ። በዚህ ዙሪያ እስረኛው ጥጉን ይዞ ክቡን መስመር በመከተል እየተጓዘ እግሩን የሚያፍታታበት ልብሱንም የሚያጥብበትና ቡና ሻይም የሚልበት ምንጊዜም ክፍት የሆነ አደባባይ አለ። ዙሪያውን ከበው ከሚጠብቁት ሌላ ከግንቡ ጣሪያ ላይ 24 ሰዓት የማይለዩትና መትረይስ ጠምደው እስረኛውን ከላይ ወደታች እያዩ የሚጠብቁ ዘቦችም አሉ። አንዳንዶች ከቦታ ቦታ እየተንጎራደዱ ሌሎች ደግሞ አንድ ጥግ ይዘው መሳራቸውን ወደ እስረኛው አነጣጥረው በንቃት ይጠብቃሉ። መግቢያው ቀኝ ላይ የፎቁን ጥግ ይዞ የተሰራ ማማ መሰል ክፍል አለ። ወደ እስረኛው የሚመለከቱበት አነስተኛ መስኮትም ተከፍቶለታል። የሞት ፍርድ የሚፈረድባቸውን እስረኞች ስቅላት ሲፈጸም ባለስልጣናት የሚመለከቱበት ማማ እንደነበር ተነግሮኛል። ያለም በቃኝ መልካሙ ነገር እንቅልፍ እምቢያለው እስረኛ ለሊቱን ሁሉ በግቢ ውስጥ እየዞረ ማደር መቻሉ ነው። ከመሸ በኋላ ሰማይ ስለሚታይ በሀሳብ እየናወዙ ያችኑ ለመፈናፈኛ የተሰራች አደባባይ እየዞሩ ማደር ይቻላል። መታጎሪያዎቹ እያንዳንዳቸው በር ቢኖራቸውም ብዙም አገልግሎት የላቸውም። ሁሉም እስረኛ መታገሪያውን ክፍት ነው የሚያሳድረው። እያንዳንዱ የግቢው ሴንቲሜትር መሬት በጠመንጃ ቁጥጥር ስር ስለሆነች አለም በቅቶኛል ከማለት ውጪ በራስ ጊዜ አንዱን ወይም ሌላውን ሙከራ አድርጌ ወጣለሁ ብሎ ማሰብ የከንቱ ከንቱ ከንቱ ነው። የእግዚአብሔርን ቀን በመጠበቅ መፍትሄው ሀሳቡን ጥሎ መታሰር ብቻ ነው። ከዚያ ውጪ ፍርድ ተፈረደም አልተፈረደም። እስር ቤቱ በራሱ የሞት ድባብ የወረረው አስጨናቂ ስፍራ በመሆኑ ሌላ ጭንቀት መጨመር ሞትን ማፋጠን ብቻ ነው። በማለዳ ተነስቶ ሁሉም እስረኛ በመስቂያው ማማ ዙሪያ ግማሹ ሶምሶማ፣ ግማሹ ፈጣን እርምጃ እያደረገ እንደ አቅሙ ዕድሜ ማራዘሚያ ስፖርት ይሰራል። እኔ ከነበርኩበትና ወደ እስር ቤት ከተለወጠው የጦር ትምህርት ቤት አንጻር የእኔው ሆቴል መስሎ ነበር የተሰማኝ። ከክፍል ክፍል እየተዘዋወርኩ አኗኗራቸውን አየው። ሁሉም ነገር በቁጠባና ቦታ በማይዝ መልኩ ላይናታቸው ነው ይኖራሉ። ስነ ስርዓት፣ ቁጠባና መከባበር ቁልፍ ቃላት ናቸው። ካልሆነ እስር ቤቱ የበለጠ ጋህንም ይሆናል። ወደ አለም በቃኝ ያስገቡኝ በውሰት ነበር። ሕክምና ከቆየሁበት ፖሊስ ሆስፒታል ቀድሞ ወደነበርኩበት ሆለታ ጦር ትምህርት ቤት ውስጥ ወደሚገኘው እስር ቤት የሚወስደኝ ዘበኛ በመጥፋቱ በጊዜያዊነት የታሰርኩበት ቦታ ነው። እዚያው እንዳልቀር እጸልይ ነበር። አሳሪዎቼ እንዳሉኝ ከሆነ እኔ እንኳን ትንሹ የጦር ወንጀለኛ ነኝ ከነዚያ ትላልቆቹ ጋር አያቆዩኝም ብዬ ወንጀሌን አቀለልኩና ራሴን በማጽናት እንደሚመልሶኝ ተስፋ አደረግኩ። የጦር ጀነራሎች፣ ሚኒስትሮች፣ የፖለቲካው ትላልቅ ባለስልጣናትና መሪዎች እዛው ናቸው። ጓድ መንግስቱ ኃይለ ማርያም ብቻ ነበር ያልተገኙት። በደርግ ዘመን መጨረሻውና አራተኛው ብሔራዊ ሸንጎ ጉባኤ ሲካሄድ በታዛቢነት ተጋብዤ ተገኝቼ ነበር። አለም በቃኝ ያየኋቸው ባለስልጣናት በሙሉ እዛም አግኝቻቸዋለሁ። እንደፎከሩት አልሆነም፤ ሁሉም በሰላም እጃቸውን አስረክበዋል። ዋር ዳዝ ኖት ዲተርማይን ሁ ኢዝ ራይት ኦንሊ ሁ ኢዝ ሌፍት ያለው ሩሴል የተባለው ፈላስፋ ነው። ምን ታይቶት እንዳለው ባላውቅም ባቀጣጠልነው ጦርነት የሞተው ሞቶ የቀረነው እዚያው ነበርን። ፈላስፋው ያለው ነገር አንዱ ይሄንን ይሆናል ብዬ ገመትኩ። ማን ትክክል ነበር የሚለውን ለታሪክ ትተን ከውጊያው በህይወት ማን እንደተረፈ አሳይቶናል። ሀብታሞች ጦርነትን ሲሰሩ ድሆች ይዋጉታል የተባለውም እውነት ነው። ለእኛ ይሰራ እንደሆነ እርግጠኛ አይደለውም። ሀብታም ነበርን እንዳልል አልነበርንም፣ አይደለንምም። ነገር ግን ጦርነቱን ከፍተናል፣ ምርተንማል። የሞተው ግን እንዲሞት ያዘዝነው ጦር ነው። የሞተበት ዓላማ ትልቅና ትክክል ነበር። የሞተበት ዓላማ ግቡን ያልመታበት ዋናው ምክንያት አለም በቃኝ በተሰባሰብ ነውና በሰላም እጃችንን በሰጠነው መሪዎች ድክመት ምክንያት ነው። ከሞት ተርፈናልና ቢያንስ ያንን ኃላፊነት መቀበል መቻል አለብኝ አልኩኝ ለራሴ። አለም በቃኝ ትልቁ ትዝታዬ ከቀድሞ ትላልቅ አለቆቼ ጋር ዘናብዬ መጫወት መቻሌ ነው። ብዙዎቹ በሩቅ ርቀት ወይንም በቴሌቪዥን ብቻ ነው የማውቃቸው። አብዛኞቹ እኔን ሳይሆን የነበርኩበትን የጦር ክፍል አሳምረው ያውቃሉ። እስር ቤት ለመገናኘታቸው ውድቀት ምክንያት የመጨረሻው መጀመሪያው ነበርና ነው። የስድስት መቶ አራተኛ ኮር መደምሰስ ለዚህ ያበቃል ብለው ማናቸውም እንዳላሰቡ እርግጠኛ ነበርኩ። እንኳንስ ሲቪሎቹ ባለሥልጣናት፣ ጦርነትን ይመሩ የነበሩት ጀኔራሎችም ጭምር ለአንድም ቀን ትንቢቷ አልነበራቸውም። የኤርትራው ሻቢያ የነጻነት ቀን የተፋጠነውም በሽሬ ውድቀት ነው። እንዲሁም የደርግ መንግስት ስልጣነ ስርዓት ያበቃለትም የስድስተኛ ኮር ከተደመሰሰ በኋላ ነው። ከዚያ በኋላ የተካሄዱት ውጊያዎች ሁሉ የመፈራገጥ ያህል የሚቆጠሩ ነበሩ። ለማንኛውም የጦር ኃይል ከታጠቀው መሳሪያና ከወሰደው ስልጠና በላይ ወሳኝ የሆነው ሞራሉ ነው። በሁሉም ግንባር የነበረው ሰራዊት ኮሩ ላይ በደረሰው ሽንፈት ሙራሉ ተንኮታክቷል። ዋናው ግንባር ግንባርና አብዛኛው የሰራዊቱ ኃይል የነበረው ኤርትራ ውስጥ ነው። ቢሆንም ከስትራቴጂ አንጻር ጥላት የዳሩን ሊያፈርስ የሚችለው መሃል ላይ በከፈተው ጦርነት ነውና ያ በመሳካቱ ሁሉም ነገር ቀላል ሆነሉታል። ፕሪዋር ኤዱኬሽን ሬፑቴሽን ኢንፍሉንሴንድ ራንክ ማተር ሊትል ሆይን ዘ ኢነሚዝ ጋይኒንግ ግራውንድ ኤንድ ቬሪ ፊው ነው ሃው ቱ ተርን ሂም ባክ ዘ ሴቪር ጀነራልስ ፔጅ ፎር ባይ ቪክተር ዴቪስ ሃንሰን ለአንድ ጊዜ ማለት አንድ ጊዜ ጠላት የበላይነት ከተቀዳጀ በኋላ ከጦርነት በፊት የነበሩ የትምህርት ዝግጅትና ብቃት፣ ዝናና ተጽዕኖ ፈጣሪነት ወይንም ማረግ የሚኖራቸው ፋይዳ በጣም አነስተኛ ነው። እንደዚህ ያሉ ክስተቶች ሲፈጠሩ ብቃት ያላቸው ጥቂት መሪዎች ብቻ ሁኔታዎች እንዴት ወደነበሩበት መመለስ እንደሚቻል ያውቃሉ ማለት ነው። ትርጉም የደራሲው በእኛ ሁኔታ ያንን ማድረግ የሚችሉ ሰዎች አልነበሩም። ማንነታችን ከምንም የማያድነን ሁኔታ ስለነበር ተቀብለነዋል። አብዛኞቹ መሪዎች ዓለም በቃኝ በመግባታቸው ተመስገን፣ ይህንንስ ማናየው፣ ጦር ሜዳ የቀረ ሞልቶ የለ እንዳሉ እርግጠኛ ነኝ። ተመስገን ባልንበት መታጎሪያ አለቆቼን ለገሰ አስፋውና ሜጀር ጀነራል ሙላቱ ነጋሽን አገኘሁ። ለገሰ አስፋው ብዙውን ጊዜ ብቻውን ግቢውን እንደሚጎራደዱ ነበር የተነገረኝ። ከማውቃቸው እስረኞች ጋር እየዞርኩ ፎቅ ላይ በነበረው መታጎሪያቸው ሆነው ይመለከቱኝ ነበርና ለአንዱ እስረኛ ነግረው አስጠሩኝ። በመጨረሻዎቹ የመንግስታቸው ውድቀት መቃረቢያ ላይ ጡረታ ተብለው ተገለው ነበር። ወያኔ በአሸናፊነት አዲስ አበባ ከመግባቱ በፊት ከሀገር ሊወጡ ሲሉ ተይዘው መመለሳቸው ይታወሳል። ባላገር መስለው ከአዲስ አበባ በድጋሚ ለመውጣት ሌላ ሙከራ ሲያደርጉ በወገን ጦር ተይዘው ለውያኔ ተሰጥተዋል። መጨረሻ ላይ ወህኒ በመውረዳቸው ምን ያህል ሞራላቸውን ነክቶ እንደሆነና ምንስ ሲሰማቸው እንደነበር ለማወቅ ጓጉቼ ስለነበር ሄጄ ያነጋገርኳቸው። አንተን ደግሞ ምን አድርግ ብለውን ያሰሩ? ኃላፊነቱን መውሰድ ያለብን እኛንን አሉ ገና ሰላምታ እንደተለዋወጥን። ኦ! በጣም ጥሩ ነው ኃላፊነት ለመውሰድ መወሰናቸው። ሞራላቸው አልሞተም ማለት ነው አልኩኝ በልቤ። ስለ ጦርነቱ ምንም ማውራት አልፈለኩም። ጦርነቱ ከለገሰ አስፋው አቅም በላይ ነበርና በምንም ተአምር ውጊያውን ሊመሩ የሚችሉበት አቅሙም እውቀቱም አልነበራቸውም። ስለዚህ አንዱን ወይም ሌላውን የታክቲክ ወይም ስትራቴጂ ስህተት ለታሪክ እንኳን አንስቶ ማውራት የከንቱ ከንቱ ነበር። የኤርትራ መዘዝ በሚለው መጽሐፋቸው ኮሎኔል አምሳሉ ገብረ ዝጊ እንዲህ አሉ። የኛ አመራር ራሱ ችግር ነበረበት። ብዙዎቻችን ከእውቀታችንና ከልምዳችን በላይ ኃላፊነት ተሰጥቶን አቅም አንሶን የተንገዳገድንበት ጊዜ ብዙ ነው። በተለይ የአንዳንድ ጀኔራል መኮንኖች አቅምና ልምድ ማነስ ብቻ ሳይሆን ፕሬዚዳንት መንግስቱ ኃይለማርያምን በመፍራትና ከሚገባው በላይ ከፍ አድርጎ በማየት ላይ በማተኮር አሳፋሪ ውድቀታችንን አስተናግደናል። ገጽ 291 ከዚህ በላይ ማንነታችንን የሚገልጽ በቅይት አይኖርም። ኮሎኔል አምሳሉ በሚገባ አስተውለዋል። ይህ ለሁላችንም የሚሰራ ቢሆንም ለጓድ ለገሰና ለጀነራል ሙላቱ ግን የሚገባቸው ስጦታ ይመስለኛል። ለዚህም ነው በግንኙነታችን ወቅት ስለማያውቁት ነገር ማንሳትና መውቀስ ያልፈለግኩት። ጓድ ለገሰ የሚሆን ጀነራል ሙላቱን በአለም በቃኝ ባነጋገሯቸው ወቅት ያልኳቸው አንድ አይነት ነገር ነበር መጨረሻችሁ እዚህ ሊሆን እንደሚችል ለአንድ አፍታ እንኳን አስባችሁት ቢሆን ኖሮ ጠንክራችሁ ትሰሩ ነበር የሚል ነው። ከዚያም በላይ ልናገር የምችለው ነገር ቢኖርም ፋይዳ አልነበረውም። ከጀነራል ሙላቱ ጋር ግን ጊዜ ወስደን ተነጋገርን። ገና እንዳገኘኋቸው የጠየኩኝ ጥያቄ ለገሰ ለምንድን ነው የጠራህ? ምንስ ጠየቀ የሚል ነበር። በጥያቄያቸው ተገረምኩና በውስቴን አጓቸው። አንድ ወቅቱ ላይ የጓድ ለገሰ ትዕዛዝ ነው እያሉ እንደ አምላክ የሚያመልኩትን ሰው እንደ ጭራቅ ስለው እዚያው እስር ቤት ውስጥ እየተፏኮቱ ይኖሩ እንደነበር እስረኞች ነግረውኛል በተለይ የሀውዜን ጭፍጨፋ ተብሎ ይነገር የነበረው ሁኔታ ያሳሰባቸው ሁለቱም ባለስልጣናት እኔ አይደለሁም አንተ ነህ በመባባል አንዱ ሌላውን የወነጀልእንደነበር እና በመጨረሻም እንደማይነጋገሩ አረጋግጫለሁ የ604ተኛ ኮር ከተደመሰሰ በኋላ ጀኔራል ሙላቱና የወቅቱ ፖለቲካ ተወካይ የነበረው ሌትናንት ኮሎኔል ደነቀው አበበ ተጠያቂ ናቸው ተብለው ሚሊተሪ ፖሊስ ተወርውረው ነበር። ለገሰ አስፋው ግን ጠያቂ አልነበረም። በዚሁ ምክንያት ሌሎቹን ያሳሰሩት ራሳቸው ለገሰ አስፋው ሊሆኑ እንደሚችሉም ተነግሯል። በታሪክ አጋጣሚ የሆነውም ሁለቱም ከፍተኛ ባለስልጣናት የታሰሩት በሽሬ ውድቀት ምክንያት ሳይሆን የተሸነፉበትን ጦርነት በማቀጣጠላቸውና በመምራታቸው ተጠያቂ ሆነው አንድ ላይ እስር ቤት ነበሩ። እውነተኛ ማንነታቸውን አውጥተው እንዲነጋገሩ እስር ቤቱ እድሉን ከፍቶላቸዋል። እርስ በርስ በውሸት ይሞጋገሱ በነበሩበት ነገር ግን በማይተማመኑበትና በሚናናቁበት መሪዎቹ እጅ ወድቆ የተደመሰሰው የ604ተኛ ኮር ሰራዊት በእነርሱ እየተመራ ከገጠመው መጥፎ ጣውጪ ምን ሊሆን ይችል ነበር? ጥቂት መሪዎች የተበላሸን ሁኔታ የመቀየር ወይንም የተሳካን ድል ከእጅ የማስነጠቅ ሚና አላቸው። ደ ፌት ኦፍ ሚሊንስ bዞን ባትልፊልድንድ ቱ ሬር ሃዘልዌይስ ንግ ኦን ዘ አቢሊቲ ኦፍ ጀስት ኤ ፊው ሬር ሜን ኦፍ ጂኒየስ ቪክተር ዴቪስ ሃንሰን ዘ ሴቪየር ኦፍ ጄኔራልስ ፔጅ 2 በጦር ሜዳ ላይም ይሁን በኋላ ወረዳ ውስጥ ለተሰማሩ ሚሊዮኖች እጣፈንታ የሚወሰነው ውጊያውን በሚመሩት ጥቂት መሪዎች ችሎታ ላይ ነው። ትርጉም የደራሲው አባባሉ ብዙ ነገር ይነግረናል። የሆነውን ነገርም ያስረዳናል። ወደፊት ሊሆን የሚችለውንም ያስታውሰናል። ወጣቱ የጦር ሰው ኮሎኔል ሰረቀ ብርሃን ሶስተኛ ክፍለ ጦርን በአዛዥነት ሲመራው ጦሩ በሚያስገርም ሁኔታ በተከታታይ ጠላት ላይ ድል ተቀናጅቷል። ይኸው ጦር አመራር ባጣበት ወቅት ለተለያዩ ሽንፈቶች መዳረጉን አይቻለው። ጀነራል ደሚሴ ቡልቶ ይመሩት የነበረው የምስራቅ እዝ ጦር በተደጋጋሚ የሶማሌን ጦር አደባይቷል። እኚሁ ጀነራልና ሌሎች ከፍተኛ መኮንኖች አደጋ ላይ የነበረውን የሰሜን ጦር እንደገና ህይወት እንዲያገኝ አድርገው መነቃቃት ፈጥረው ለወሳኝ ድል ሲዘጋጁ በመፈንቅለ መንግስት ሰበብ ተነጥቀው ህልማቸው ተጨናክፎ። መላው ሰራዊት ለሽንፈት ተዳርጓል። ይህን እውነት በቅርብ የተከታተለውና በግንባሩ ማብሮ የነበሩት ኮሎኔል አምሳሉ ገብረ እዝጊ እንዲህ ይገልጹታል። ከናደው እዝ መደምሰስ በኋላ አመራሩ በመለወጡና ከፍተኛ ስራን በመሰራቱ የወገን ጦር የበላይነት በጋድ እየታየ መጣ። የኤርትራ መዘዝ ገጽ 279። የተለወጠው አመራር በጀኔራል ደምሴ ቡልቶ የሚመራው ነበር። ሰራዊቱ ግን ያው ፊት የነበረው ጦር ነው። በተመሳሳይ ሁኔታ ለጥፋትም ቢሆን የግለሰቦች አመራር የብዙሃኑ እጣ ፈንታ አደጋ ላይ ይጥለዋል። የ604ተኛ ኮር እጣ ፋንታ የነበረው በጀነራል ሙላቱና ከፍ ብሎም በለገሰ አስፋው እጅ ነበር። የሁለቱም ሰዎች አመራር ጦሩን መቀመቅ ከቶታል። ጀነራል ሙላቱ የመከላከያ ጀነራል ኢንስፔክተር በነበሩበት ወቅት ውድቀት ነበር በተባሉ ክፍሎች ሁሉ ደርሰው ብዙ መሪዎችን ያላንዳች ርህራሄ ኮርት ማርሻል እያስገቡ ቅጣት እንዲወሰድባቸው አድርገዋል። በቀይ ኮከብ ሁለገብ አብዮታዊ ዘመቻ ወቅትም በጀነራል ቁምላቸው ደጀኔ የሚመራው መንጥር እዝ በሻቢያ ሲደመሰስ የመጀመሪያው አጣሪ የነበሩትና ውሳኔ ያሰጡት እርሳቸው ናቸው። ሜጀር ጀነራል መርዳሳ ሌሊሳ ይህንን በተመለከተ የኢትዮጵያዊነቴ ትውስታ በሚለው መጽሐፋቸው ላይ እንደሚከተለው ይገልጹታል። በእውነትም ጀነራል ኢንስፔክተር የነበሩት ሜጀር ጀነራል ሙላቱ ነጋሽ ቀደም ሲል በምስራቅ እዝ አዛዥ በነበሩበት ወቅት ወሳኝ የዘመቻ መኮንናቸው የነበረውን የጦር አዛዥ ለማስመታት ያቀረቡት የውሳኔ ሀሳብ ከአመዛዛኝ አእምሮ ካልጎደፈ ህሊና የመነጭ ነበር ለማለት ያስቸግራል። የኢትዮጵያዊነት የትዝታ ገጽ 213። ለሁላችንም እጅግ አሳዛኝ ዜና የነበረው የኮሎኔል ውብሸት ማሞ በጥሩ ፊት እንዲረሸን መደረጉ ነበር። በምስራቅ እዝ በነበርኩበት ወቅት በግል የማውቃቸው ኮሎኔል ውብሸት ማሞ በቅርብ አለቃቸው በነበሩት ጀነራል ሙላቱ የውሳኔ ሀሳብ መረሸናቸው እንቆቅልሽ ነበር። ጀነራል ሙላቱ የሶስተኛው አብዮታዊ ሰራዊት አዛዥ ሆነው 604ኛ ኮር የመጨረሻውን የሞት ሸት ውጊያ ሲያካሂድ ስታፎቻቸውን ሁሉ ጥለው በሄሊኮፕተር በመውጣት ራሳቸውን አድነዋል። ኮሎኔል ውብሸት ግን ጦራቸውን ጥለው አልሸሹም። የሚቻላቸውን ሁሉ በማድረግ በጠላት ተጽዕኖ ምክንያት የቀረውን ጦራቸውን ይዘው ለማፈግፈግ ተገደዋል። ታሪክ እዚህ ላይ ነው ፍርድ የሚሰጠው። ፍርዱ የእስር ወይንም የሞት ቅጣት አይደለም። ለሀገሩ አንድነት ሲዋደቅ በነበረው ሰራዊት ውስጥ ማን ምን ሰራ፣ ለምንና እንዴት የሚለው ከትውልድ ወደ ትውልድ የሚተላለፍ የተጠያቂነት ፍርድ ነው። የሀገራችንን አንድነት አስከብረው ያለፉት ታላላቆቹ አባቶቻችን አያቶቻችን ይፈሩት የነበረው ይህንን አይነቱ ፍርድ ነበር። ጀነራል ሙላቱ ነጋሽ ዛሬ በህይወት የሉም። ያንንም እያወቅን ነው ስማቸውን የምናነሳው የታሪክ ፍርድ ቆመንም ሆነ ሞተን የሚተውን ስላልሆነ ነው። መጨነቅ ለዚህ አይነቱ ፍርድ ይመስለኛል። ጀነራል ሙላቱ ምንም ነገር እንዳልተፈጸመ በመቁተር ሁሉን አቅልሎ የማየት ችሎታ ነበራቸው። ጌታዬ ለምን ይመስሉታል? የተሸነፍ ነው አልኳቸው ለገሰ እየመራን ምን ትጠብቅ ነበር? አሉኝ። ለምን ያን ያልተቃወሙም ብዬ ለመናገር አሰብኩና እስር ቤት ስለተገናኘን ንቆኝ ነው ይሉኛል የሚል ስሜት ስላደረብኝ ካፌ ላይ መለስኩት። አይ ሆፕ ስለ ሀውዜን የምታውቀው ነገር አይኖርም አሉኝ። እኔ እንደ ማንኛውም የስድስት መቶ አራተኛ ኮር አባላት ባላት ስለ ክላካ ውጊያ ላይ ሆነን እርሶና ለገሰ አስፋው መጥተው ከአንድ ሻለቃ በላይ የወያኔ ጦር ሀውዜን ላይ ደምስሰናል። የቀረውንና ተስፋ የቆረጠውን ወያኔ እናንተ ጨርሱት ስትሉን የሰማው አልኳቸው። ፊታቸው ሲኮሳተራየሁና ይሁንና ጌታዬ ባለፈ ነገር ላይ ይህ ቢሆን ወይንም ያ ቢሆን ማለት ወይንም እከለ ያንን አደረገ ይህንን አደረኩ መባባል ምንም ፋይዳ የለውም። ሁላችንም መስራት የሚገባንን አልሰራንም። እዚህ በመሆናችን ልናዝን አይገባም። ምክንያቱም እኛ ስንሰጥ በነበረው አመራር ተማምኖ ህይወቱን የሰጠው ሰራዊት ይህንን ምድል አላገኘም አልኳቸው። የጓድ ለገሰ ትዕዛዝ ነው መለወጥ አልችልም በማለት እያንቆለጳጰሱት ታማኝነታቸውን ይገልጹለት የነበረው ሰው እድቀት ምክንያት እርሱ ነው በማለት ሀሳባቸውን ተረጋግቼ ከጎናቸው እንድሰለፍ ያደረጉትን ጥረት በውስጤ በድጋሚ በንቀት አዘብኩና በሩቁ ገታሁት። ጓድ ለገሰም ቢሆን ከጀኔራል ሙላቱ ጋር መነጋገሬን አይቶ ሙላቱ ምን እያለህ ነበር ብሎ ጠይቆኛል። ምንም በሚል አጭር መልስ ርዕሱን አስለውጫለሁ። በቂ ወታደራዊ ትምህርትም ሆነ በሙያው የተሻለ ልምድ ነበራቸው የሚባሉት ሜጀር ጀነራል ሙላቱ በራሳቸው አእምሮ ከማሰብ ፋንታ ጓድ ለገሰ ባሉት መሰረት እያሉ ውጊያውን ወደ ውድቀት ሲመሩ ኖረው ኃላፊነት ለመውሰድ አለመቻላቸው ትልቅ ሙያዊ ስብራት ነበር። በእውቀትም ሆነ በልምድ ከእርሳቸው እጅግ ያነሰውን የፓርቲ ሰው አለቃቸውም ቢሆን ወታደራዊ ተግባር የማማከርም ሆነ የመምራት ስያሜው ተረድቶታል። የመምራት ኃላፊነት ለእርሳቸው የተሰጠ ነገር ነበር። ያንን ትልቅ ተግባር አልተወጡም። ነገር ግን የጓድ ለገዘ ትእዛዝ ነው እያሉ የተላላኪነት ስራ እየሰሩ ጥሩን አስደምስሰዋል። ካሁን ወዲህ ታሪክ የሚያውቃቸው በዚያ መልኩ ነው። የጀኔራልነት ማዕረግ ሲመች በአካፋ ብቻ አይሆንም፣ የዚያኑ ያህል ተጠያቂነት አለው። ጠያቂነቱ ከምንም በላይ ለሰው ህይወት ነው። ጀነራል ሙላቱ ነጋሽ ይህንን አሳምረው ያውቃሉ። በትምህርታቸው፣ በልምዳቸው፣ በአገልግሎታቸው ሰራዊት ውስጥ ከነበሩት ነባር ጀነራል መኮንኖች አንዱ ናቸውና በላያቸው ላይ የተሸሞነውን በአንድ ወቅት የበታች ሹም የነበረውን ሰው አጋልጠዋለ ብለው የተበቀሉት እርሱን ሳይሆን የ604ተኛ ኩርን ሰራዊት ነበር። በእነርሱ ፍትጊያ የተጎዳው በመጀመሪያ ሰራዊቱ በሁለተኛ ደረጃ እርሳቸውና የራሳቸው ስርዓት ነው። ያንን ማረጋገጥ ይቻል የነበረው ሁለቱ ማራፊዎች እስር ቤት ከተወረወሩ በኋላ አንዱ ሌላውን ለመወንጀል ያሳዩት ከነበሩበት ሁኔታ ነው። በሽሬ ጉዳይ ጄኔራል ሙላቱ ነጋሽና የፖለቲካ ተወካይ የነበረው ሌተናንት ኮሎኔል ደነቀው አበበ ሚሊተሪ ፖሊስ እስር ቤት ታስረው ነበር። ከፋም ለማም አለቆች የነበሩና በባህላችን መሰረት ተመላልሼ ጠየኳቸው። ቤተሰቦቻቸውም ሆነ እነርሱን አቅሜ በሚፈቅደው መጠን በመጎብኘቴ የህሊና እርካታ ሰጥቶኛል። ሁለቱም የጦር አለቆቼ በምን ምክንያት እንደታሰሩ የምረዳ ቢሆንም ከራሳቸው ለመስማት የታሰሩበትን ጠየኳቸው። የመወሰን ስልጣን ሳይሰጠኝ ምን ማድረግ እችል ነበር ያለኝ ሌተናንት ኮሎኔል ደነቀው ሲሆን በከፊልም እውነቱን ነበር፣ ስልጣኑ ተወካይ የሚል ነበርና ነገር ግን ሙሉ ኃላፊነት ቢሰጠውም ሊለውጠው የሚችለው አንዳች ነገር አልነበረም። ከተጠያቂነት ለመዳን ግን ስያሜው ረድቶታል። መልስ ባላገኝም እንቆቅልሽ ሆነው አእምሮዬን ያስጨንቁት የነበሩትን ጥያቄዎች ጀኔራል ሙላቱን ልጠይቃቸው የምችልበት አጋጣሚ በማግኘቴ አንሳውባቸው። አንደኛ የአስራ ስድስተኛ ክፍለ ጦር አዛዥ የነበረው ኮሎኔል ብርሃኔ የብርጌድ አዛዦቹ አቤቱታ ሲያቀርቡለትና ጦሩም የጠላው መሆኑን ሪፖርት እየተደረገለት ለምን ሊቀይሩት አልፈለግም? ሁለተኛ፣ 604ተኛ ኮር ከአክሱም ውጊያ በኋላ አደጋ ላይ እንደነበር አልተረዱም ነበር? ሶስተኛ፣ በመጨረሻው የሽሬ ውጊያ ለት እኛን ሰብስበው አየር ወለድ ጦር ይወርድላችኋል ብለውን ነበርና ለመላክ ምን ችግር ገጠማችሁ የሚል ነበር። ሻለቃ አሁን እሱን ተውና ስላመመኝ ከጦላይ ማር አስመጣልኝ በማለት ነበር ጥያቄን ላለመመለስ የወሰኑት። በወቅቱ የብሔራዊ ውትድርና ዋና መምሪያ ፖለቲካ ኃላፊ ስለነበርኩና ጦላይ የጦር ማሰልጠኛ ማዕከል በእኔ ስር ስለነበረ በማዕከሉ ማር እንደሚመረት ስለሚያውቁ ነበር ያዘዙኝ። እሺ ጌታዬ፣ ችግር የለም አመጣለሁ፣ ብዬ በጥያቄያቸው መሰረት የፈለጉትን ነገር በሌላ ጊዜ ወሰድኩላቸው። ደጋግሜ በጠየቅኳቸው ጊዜ ሁሉ የስድስት መቶ አራተኛ ኮር አዛዥ ስለነበሩት ጀነራል አዲስ አግላቸው አሟሟት እንኳን ለማወቅ አልጠየቁኝም። ከእሳቸው የሚጠብቀው ሌላ ጉዳይ ነበርና ባለመሆኑ በአግራሞት አለፍኩ። ለ604ኛ ኩሩድ እድቀት ተጠያቂ ማን እንደነበር መግለጽ በፍጹም የኔ ኃላፊነት አልነበረም። ትውልድ የናወጠው ጦርነት በሚለው መጀመሪያ መጽሐፌ ላይ በዝርዝር እንደገለጽኩት ከሽሬ ቆስዬ ከወጣው በኋላ የደህንነት ሚኒስትሩን ጨምሮ ብዙ ባለስልጣናት አነጋግረውኛል። ለማናቸውም ጀነራል ሙላቱ ወይንም ሌላ ሰው ለውድቀቱ ኃላፊነት መውሰድ አለበት ብዬ የጠቆምኩት ሰው አልነበረም። ይህንኑ ጀኔራል ሙላቱ እንዲያውቁ አድርጌያቸዋለሁ። ለሰራዊቱ ውድቀት ምክንያትና ጥፋት የት ጋር እንደነበር አሳምረው ያውቃሉ። ነገር ግን ለታሪክ እንዲቀመጥና ትውልድ እንዲማሪበት ጥያቄውን ለመመለስ እድሉን ሳያገኙ ማለፋቸው አሳዛኝ ነው። ጀኔራል ሙላቱን ለሁለተኛ ጊዜ አለም በቃኝ እስር ቤት ሳገኛቸው የሁለታችንም እጣፋንታ ወያኔ እጅ በሆነበት ሁኔታ ነው። ሁላችንም ጠያቂ የሚያስፈልገን ሆነናል። የተጠያቂነት ርዕሱም ሆነ ደረጃው ተለውጧል። ያኔ ጠያቂውም አካል ወያኔ ሲሆን ጥያቄውም ለሽንፈቱ ማን ተጠያቂ ይሁን ሳይሆን የተሸነፍንበትን ጦርነት መርታችኋል በሚል በጦር ወንጀለኝነት ነበር። በጀኔራል ሙላቱ ምርጫ የጀኔራልነት ማዕረግ እንዲሰጠው ታጭቶ የአስራ ስድስተኛ ክፍለ ጦር አዛዥ ሆኖ የተሾመው ኮሎኔል ብርሃኔ ከላይ ለጠቀስኳቸው ሁኔታዎች ጥሩ ምሳሌ ነው። ኮሎኔል ብርሃኔ በሰራዊቱ ውስጥ ረጅም አገልግሎት የነበረው መኮንን ሲሆን ከሜጀር ጀነራል ሙላቱ ጋር በመከላከያ ኢንስፔክሽን መምሪያ ለብዙ ጊዜ አብረው ሰርተዋል። ጥፋትና ውድቀት ደረሰ በተባሉ የጦር ክፍሎች ውስጥ በመገናኘትና በማጣራት ለወታደራዊ ፍርድ ቤት አቅርበዋል። በእነርሱ የውሳኔ ሀሳብ መሰረት ጥፋተኛ ናቸው የተባሉ መኮንኖች ማዕረግ ተገፏል። በሚመሩት ጦር ፊት እንዲረሸኑም ተደርጓል። ወይም ለረጅም ዓመታት ለእስራት እንዲዳረጉ ተወስኖባቸዋል። ወያኔ ሰለክላካ በነበረው ጦርነት ላይ ማጥቃት ሲሰነዘር የሚመራውን የ16ኛ ክፍለ ጦር ማዋጋትቶ ቀድሞ ለጠላት እጁን የሰጠው ኮሎኔል ብርሃኔ የ604ኛ ኮር ሽንፈት እንዲጣደፍ የሚችለውን ሁሉ እንዳደረገ ይታወቃል ወያኔ አዲስ አበባን ከተቆጣጠረ በኋላ ከሰላሳ ዓመታት በላይ ያገለገለውን ሰራዊት እንደማያውቅ ሆነ። የተሸነፈውን ሰራዊት በመሰብሰብ ጨፍጫፊ የሚል ስያሜ ሰጥቷል። ገና ከጠዋቱ አያያዙን በማየት ጀኔራል ሙላቱ ከኃላፊነቱ እንዲያነሱትም ሆነ ሌሎች መኮንኖች ሲጠይቁት አንተ ከመወለድ በፊት መኮንኑን አውቀዋለሁ በማለት ያሞካሹት ኮሎኔል ብርሃኔ ጀኔራል ሙላቱን ጨምሮ ሰራዊቱን ጨፍጫፊ በማለት የወያኔን ክስ አድምቆለታል። የጠያቂና የተጠያቂ ቦታ በመለዋወጡ ካልሆነ በስተቀር ሜጀር ጀነራል ሙላቱና ኮሎኔል ብርሃኔ ለሽሬ ውድቀት የመጀመሪያዎቹ ተጠያቂ እንደሚሆኑ ጥርጥር አልነበረውም። ጀነራል ሙላቱ ላሳዩት የአመራር ጉድለት፣ ሌላኛው መኮንን ደግሞ ጦሩን ሜዳ ላይ በትኖ ለፈጸመው ክህደት፣ ነገር ግን በሕይወት ኖሩም አልኖሩ በታሪክ ፊት ተገቢ ቦታ ይኖራቸዋል። ማንኛውም መለዮ ያጠለቀ ወታደር በትንሹ ሊረዳ የሚችለው ነገር ቢኖር በጠላት እቅድ ውስጥ ሆኖ መዋጋት ለሽንፈት እንጂ ለድል እንደማያበቃ ነው። ከጻዳ ምድሪ ውጊያ በኋላ 604ተኛ ኮር የተዋጋው ወገን ጠላት ባዘጋጀለት ስልትና የውጊያ ወረዳ ነበር። በመሬት ላይ የነበረውን ወታደራዊ ሁኔታ ገምግሞና ሁኔታውን አረጋግጦ ውጊያውን መምራት የነበረበት የ604ተኛ ኮር በተለይ ደግሞ አዛዡ ያን ነጻነት ተገፈዋል። ለገሳ አስፋውና ጄኔራል ሙላቱ መቀሌ ቢሮአቸው ውስጥ ሆነው ባቀዱት የውድቀት ውጊያ ስልት ስለነበር የተመራ ነው። ጥፋታችን፣ ውድቀታችን ተፋጥኗል። በጠላት እቅድ ውስጥ ሆነው መዋጋትና አለመዋጋት ውጤቱ ምን ሊሆን እንደሚችል ማወቅ የወታደራዊ ስልት ሀሁ ነው። በሰራዊቱ ውስጥ ለአመታት ያገለገሉ በሀገር ውስጥና በውጪ ሀገራት በቂ ትምህርት የተማሩ ጀነራል መኮንን ያንን አያውቁም ብዬ መናገር ትልቅ ድፍረት ይሆናል። ጀነራል መኮንኑ ጠላቶቼ ለሚሏቸውና በፖለቲካ ስልጣን ምክንያት የማይገባቸው ቦታ ተሰጥቷቸው አለቃ ለሆኑባቸው ሰዎችን ለማዋረድ የሰራዊቱ ሽንፈት አስፈላጊ ነበር። የሚያውቁትን እንዳላወቁ፣ አደጋ ያለውን አካሄድ እያደነቁ፣ የማይፈጽሙትን ቃል እየገቡ ሳይፈጽሙ የ604ኛ ኮር ሰራዊት ለውድቀት የደረጉበት ሚስጥር ይኸው ነው። በዚህ ምክንያት የኮር ውድቀት በታሪክ ውስጥ ከእሳቸው ስምና ማንነት ጋር ተቆራኝቶ እንዲኖር የግድ ይሆናል። ለዛሬ አበቃን። የዛሬው ታሪክ እንዴት ነበር? ሀሳባችሁን ኮሜንት ላይ አስቀምጡልን። ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ።